ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንጓላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ እያልን የጥቅምት አንድ ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርሶቹን አስቀድመን እናስደምጣችኋለን። ጎንደር ላይ በሁለት ግንባሮች ድል የተቀዳጀው ፋኖ ስትራቴጂካል ጠቀሜታ ያላትን ከተማ ተቆጣጥሮ ውሏል። የብልጽግ ናውን ሰራዊት ካምፕ በማፍረሰም ሰራዊቱን በትኖታል። በዚህ ጉዳይ የተጠናቀረውን የተጋድሎ መረጃ በቀዳሚነት የምናስደምጣችሁ ይሆናል። ከአዲስ አበባ በቅርብ ርቀት በሁለት አቅጣጫ ፋኖ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሶበታል። የአየር ወለድ ኮማንዶ ሰራዊት የተመታበት ብልጽግና የባዴንን ሚልሻ ዘጠና ሽብር የተከፈለ ጥርስን እየፋክ እንድትቆም አይደለም በሚል በአደባባይ እርምጃ ወስዶባቸዋል። ደብረ ብርሃን ከተማ የገባው የፋኖ የከተማ ኦፕሬሽን ቡድን መሪ ኃይል በበኩሉ የብልጽግናውን ሰራዊት ካምፕ በትኖታል። ዜናችን ዝርዝር አሰናድቶበታል። ተሰሙታላቸው የብልጽግናው ሰራዊት ከፍተኛ ወታደር አዛዥ በፋኖ መመታቱን ተከትሎ ብልጽግና ሆስፒታል ላይ ሞርተር ጠምዶ በዘፈቀደ እየተኮሰ ውሏል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ እዝ በምስራቅ ጎጃም የፈጸመውን በድል የታጀበ ተጋድሎ ዜናችን ዝርዝር ዘገባ አሰናድቶበታል፣ ይቀርብላችኋል። ሞኝ የምትችለው ምታ ቢሉት ሚስቱን ደበደበ እንዲሉ ብልጽግናውም የፋኖን ክንድ መቋቋም ሲሳነው ፋኖን ትደግፋላችሁ ብሎ በግፍ ያሰራቸውን የአማራ ሞራን እስር ቤት ውስጥ እየደበደበ ይገኛል የህሊና እስረኞች እየደረሰባቸው ያለውን ግፍ አስመልክቶ የወጣውን አስደንጋጭ መረጃ በዜናችን በስፋት ተመልክተነዋል ሰዓቱን ጠብቆ ይቀርብላቸዋል የብልጽግናው አገዛዝ ጉልበቱ ዝሎ ምርኩዙም ተሰብሮበት የእንፉቅቅ እየተጓዘ ነው ዳር ድንበር እንዲጠብቅ የሚጠበቀው ሰራዊቱ የመኪና አጃቢ ሆኖ ከአዲስ አበባ እስከ ጎንደርና ጎጃም ሲንከራተት ይውላል በፋኖ እጅ የሚገኙ የሰራዊቱ አባላትን መንግስት ሲዘነጋቸው ዓለም አቀፉ ቀይ መስቀል ፓራስታሞልና ና ፕላምፕሌት ይዞ ጎብኝቷቸዋል የሰዓቱ ናችን የሚያስደምጣችሁ ሌላው መረጃ ነው እናስደምጣችኋለን። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ጎንደር ላይ ፋኖ በሁለት ግንባር ድል ተቀዳጀ። የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት ሕዝብ በማዕከላዊና ደቡባዊ ጎንደር ቀጠናዎች ታላቅ ድል ተቀዳጅቷል። በትጋድሎም የብልጽግናውን ጥምር ጦር ካምፕ በመቆጣጠር ሰራዊቱን ማፍረሱን አስታውቋል። በአርበኛ ሰለሞን አጣናው የሚመራው አጼዎቹ ክፍለ ጦር በማዕከላዊ ጎንደር ዞን ባህሪ ግንብ በተባለ ቦታ ከብልጽግናው ሰራዊት ጋር ያደረገውን ትንቅንቅ በድል የተወጣ ሲሆን በብልጽግናው ሰራዊት ላይም ከባድ ኪሳራ ማድረሱን አስታውቋል። የክፍለ ቃል አቀባይ ክፍል ለጣና ቴሌቪዥን በሰጠው ማብራሪያ ስምንት የጠላት ሰራዊትን እርምጃ ስንወስድበት ሃያውን ደግሞ ከባድ ጉዳት አደርሰንበታል ብለዋል። ይህን የፋኖ ጥቃት ተከትሎም የብልጽግናው ሰራዊት ፋኖን ለማጥቃት ያደረገውን ጉዞ አቋርጦ የተጎዱ አባላቱን ሳያነሳ ወደ መጣበት መመለሱን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህ በእንዲህ እንዳለ በዚሁ ጎንደር ቀጠና የአፋድ ጎንደር ጠቅላይ ግዛት እዝ ሁለት መቶ አራተኛ አስቻለው ደስ የኮር መይሰው ጋፋት ክፍለ ጦር ከደብረታቦር በቅርብ ርቀት ታላቅ ድል የተቀዳጀበትን የደፈጣ ጥቃት ማጥፋት አድርሷል። ከደቡብ ጎንደር ዞን ዋና ከተማ ደብረታቦር 18 ኪሎ ሜትር ርቀት ላይ በምትገኘው ጋሳይ ከተማ መይሰው ጋፋት ክፍለ ጦር በብልጽግናው ሚልሻና ድማብተና ካምፕ ላይ በወሰደው የደፈጣ ጥቃት ካምፕ ውስጥ የነበረው የጠላት ሰራዊት ሙሉ በሙሉ ፈርሷል ሲል የክፍለ ጦሩ ቃል አቀባይ ክፍል ለጣና ቴሌቪዥን አስታውቋል። ይህ ዜና አስቀጠናቀረበት እኩለ ቀን ድረስም የበጌምድር ወረዳ ንዑስ ከተማ የሆነችውና ከፍተኛ ወታደራዊ ስትራቴጂካል ጠቀሜታ ያላት ጋሳይን ከተማ በአፋድ ጎንደር ጠቅላይ ግዛት ህዝ መይሰው ጋፋት ክፍለ ጦር ሰርሞኗን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ፋኖ በደብረ ብርሃንና በሚዳሬማ ድል ተቀዳጀም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በሰሜን ሸዋ ዞን መቀመጫ ደብረ ብርሃን በሌሊት በፈጸመ ኦፕሬሽን የብልጽግናውን ጥምር ጦር ጉዳት እንዳደረሰበት አስታወቀም። የሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር አባላት ሌሊት 10 ሰዓት ተኩል ላይ ደብረ ብርሃን ከተማ 06 ቀበሌ አጼ ዘርዓ ያዕቆብ ክፍለ ከተማ በመግባት በብልጽግናው ጥምር ጦር ካምፕ ላይ ተኩስ በመክፈት ከፍተኛ ድል ተቀዳጅተዋል በኦፕሬሽኑ የደረሰውን ጉዳት አስመልክቶ የአይን ማኞች ሲናገሩም ከ15 በላይ ቁስለኛ ወደ ሆስፒታል ገብቷል፣ አምስት አስከሬንም ተመልክተናል ብለዋል። የማመድ ቢሆነ ኢንኮር ሚዲያና ኮሚኒኬሽን ክፍል በበኩሉ የደጅ አዝማች ተሰማር ገጤ ክፍለ ጦር አናብስት በሁለት አቅጣጫ ሰርገው በመግባት ከሌሊቱ አስር ሰዓት ተኩል እስከ ጠዋቱ አንድ ሰዓት ድረስ የጠላት ጥምር ጦር በተከማቸበት ካምፑ ድረስ ሂደው ከባድ ኪሳራ ድርሰውበታል ብለዋል። የማዕከላዊ ሸዋ ኮማንድ ፖስት መቀመጫ ደብረ ብርሃን ከተማ መሆኑ ይታወቃል። የኮማንድ ፖስቱ ሰብሳቢ ጄኔራል ሐጫሉ ሸለመም ሆኑ የኮማንድ ፖስቱ አባላትና በሸዋ ቀጠና የተሰማራው የብልጽግናው ሰራዊት አዛዦች የተሰበሰቡት ደብረ ብርሃን ከተማ ነው። ከዚህ በተጨማሪም የብልጽግናው ኤሊት ፎርስ የሚባለው ኃይል ተመርጦ የተከማቸው በዚሁ ደብረ ብርሃን ከተማ በሚገኘው ደብረ ብርሃን ዩኒቨርሲቲ ውስጥ መሆኑ ይታወቃል። የሰሜን ሸዋ ዞን አስተዳዳሪዎችን ጨምሮ የዞኑ ከፍተኛ ሚልሻና ና ድማብትና ኃላፊዎችን በዚሁ ከተማ የሚገኙ በመሆኑ የከተማው ጸጥታ ከፍተኛ ቁጥጥር የሚደረግበት ነው። ይህ ሁሉ የሰራዊት አጥር ከተማዋን ቢከባትም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ሰራዊት ግን ሁለት ሻለቃ ኃይሉን ይዞ የከተማ ኦፕሬሽን መፈጸሙ የፋኖን የመዋጋት ብቃት ያስመሰከረ መሆኑን ወታደራዊ ተንታኞች ይናገራሉ። የጣና ቴሌቪዥን ወታደራዊ ተንታኞች ሐሳባቸውን ሲቀጥሉም የመንግስት ሰራዊት በአሁኑ ሰዓት በአማራ ክልል ከለላም ሆነ መከታ እያጣ መጥቷል። ለሰራዊት ደግሞ ከለላ የሚሆነው ደጀን ህዝብና መከታ የሚሆነው ደጋፊ ያሉ መሰረታዊ ነጥቦች ቢሆኑም የመንግስት ሰራዊት ግን ይህን ሁሉ ያጣ ስለሆነ በክልሉ የሚኖረው ቆይታ ከዚህ በላይ የሚራዘም አይመስልም ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጽያም ደጽዮን ኮር በሚዳና ሬማ አውራጃ የሚገኘውን የብልጽግናውን አየር ኃይል ከባድ ምት ደርሶበታል። የአጽያም ደጽዮን ኮር ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው የተጋድሎ መረጃ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዛጽያም ደጽዮን ኮር አጼ ዳዊት ክፍለ ጦር በመራቤት አውራጃ ሬማ ከተማን ከበባ ውስጥ ያስገባ በሁለት ወሳኝ ግንባሮች በቀይ ቦኔት ለባቹ ያንድ መቶ አንደኛ አየር ወለድ ክፍለ ጦር ሚሊሻና ፖሊስ ላይ የተጠናከረ ዘመቻ አካሂዶ ድል ተቀዳጅቷል ብሏል። ሳምንቱን ሙሉ ታላላቅ ድሎችን በመጎናፀፍ እየቀጠለ ያለው የአጼ ዳዊት ክፍለ ጦር ተጋድሎ በዛሬው እለትም ከጠዋቱ ሁለት ሰዓት ላይ ጀምሮ በሬማ ከተማ ዙሪያ በሚገኙ ቀበሌዎች በ ሁለት የጦር ግንባሮች ከፍተኛ እላ አስጨራሽ ውጊያ በማካሄድ የብልጽግናውን አየር ኃይል ከፍተኛ ኪሳራ እንዳደረሰበት የኮር ሚዲያና ኮሚኒኬሽን ክፍል መረጃ ያሳያል። የአጼ አምደጽዮን ኮር ሚዲያና ኮሚኒኬሽን ክፍል አክሎም ከከተማዋ ምዕራብ ግንባር በቢራባ ቀበሌ፣ በመጀት ቀበሌ እንዲሁም አድማሱን በማስፋት እስከ አላቦ ቢራባ ቀበሌ ድረስ በወሰደው ሰፊው የውጊያ ቀጠና አገዛዙ ሙሉ ኃይሉን ባሰለፈበት ጠንካራ ውጊያ ሲደረግ ያረፈደ ሲሆን የክፍለ ጦሩ አመራሮች ጭምር የተሳተፉበት እላ አስጨራሽ የጨበጣ ውጊያ ተካሂዷል። በሌላኛው ግንባር ደግሞ በሬማ ከተማ በስተ ሰሜን አቅጣጫ በአዝማ ቀበሌ፣ በዩጎቪያ ቀበሌ እንዲሁም የሸፈሬ አምባ ቀበሌዎችን ባካተተ ሰፊ ቀጠናን የወሰደ ውጊያ ዓጼ ዳዊት ክፍለ ጦር አገዛዙ ካሰማራው በርካታ ኃይል ጋር ከፍተኛ ትንቅንቅ ሲያደርጉ ውሏል፣ በማለት የዕለቱን ተጋድሎ በዝርዝር ገልጾታል። በተጋድሎም ከፍተኛ ቁጥር ያለው የብልጽግናው አየር ኃይል ኮማንዶ አባላት እርምጃ የተወሰደባቸው መሆኑን የኮሩ ሚዲያና ኮሚኒኬሽን ክፍል በላከው የተጋድሎ መረጃ አመላክቷል። አፋባ ጎጃም ላይ ታላቅ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዘጠነኛ ሳሙኤል አወቀ ክፍለ ጦር ዛሬ ባደረገው ተጋድሎ የብልጽግናውን ጥምር ጦር ከፍተኛ ኪሳራ እንዳደረሰበት አስታወቀም። ፋኖ በመርጦ ለማርያም ከተማ በመግባት በብልጽግናው ጥምር ጦር ካምፕ ላይ ተኩስ በመክፈት ከፍተኛ ድል ተቀዳጅቷል። በርካታ የብልጽግና ሰራዊት ላይም እርምጃ ወስዷል። ተጨማሪ ያዘጋጀነው ዘገባ እንደሚከተለው ይቀርባል። በኦፕሬሽኑ የደረሰውን ጉዳት አስመልክቶ የዓይን እማኞች ሲናገሩም ከ18 በላይ ቁስለኛ ወደ ሆስፒታል ገብቷል፣ ስድስት አስከሬንም ተመልክተናል ብለዋል። የአፋባ ምዕራብ አማራ ቀጠና ዘጠነኛ ሳሙኤል አወቀ ክፍለ ጦር ሚዲያና ኮሚኒኬሽን ክፍል በበኩሉ ፋኖ ወደ መርጦ ለማርያም ሰርጎ በመግባት ከትናንት ሌሊት ጀምሮ እስከረፋሉ ድረስ የጠላት ጥምር ጦር በተከማቸበት ካምፑ ድረስ ሂደን ከባድ ኪሳራ አድርሰንበታል ብለዋል። የሚዲያና ኮሚኒኬሽን ክፍሉ አክሎም መርጦ ለማርያምን ከፍተኛ የጠላት ሰራዊት ቢከባትም ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝግን ውስን ሻለቃ ሄዱን ይዞ የከተማ ኦፕሬሽን መፈጸሙ የኛ የመዋጋት ብቃት ማደጉን ያስመሰከረ ነው ሲል ገልጿል። ፋኖ መርጦ ለማርያም ከተማን ለሁለት ተጋርቶ ያደረገውን ውጊያ መቋቋም ያልቻለው። ያገዛው ስራት በርካታ ቁጥር ያለው ተጨማሪ ወታደር ከግንድ ሌሎች ከተሞች ለማስገባት ጥያቄ አቅርቦ ኃይል አንቀሳቅሷል። ሆኖም ተጨማሪ ተብሎ እየተጓዘ በነበረው የጥላ ስራዊት ላይም የማያዳግም እርምጃ በመውሰድ የኃይል ማዛባት ሥራ ስለተሰራ ያሰበውን ማሳካት እንዳይችል አድርገነዋል ሲል የክፍለ ጦሩ ቃል አቀባይ ተናግሯል። በከተማው ሲደረግ የዋለውን ተጋድሎ የተመለከቱ የአይን እማኞች ለጣና ቴሌቪዥን ባደረሱን ተጨማሪ መረጃ እንዳስታወቁት በትናንትናው ዕለት ከፍተኛ ቁጥር ያለው የመንግሥት ወታደሮች ቆስለው ሆስፒታል ውስጥ ገብተዋል። ከቆሰሉት መካከል ከፍተኛ ትኩረት የሚሰጠው የሰራዊት አዛዥ ሳይኖር አይቀርም። የመንግስት ሰራዊት ሆስፒታሉን ዙሪያ ከባድ መሳሪያዎችን ጠምዶ ሲተኩስ አምሽቷል ሲሉ ምስክርነታቸውን ሰጥተዋል። የጣና ቴሌቪዥን የሆስፒታል ምንጮች በበኩላቸው ማንነቱና የማረጉን ደረጃ ማወቅ ባንችልም አንድ የቆሰለ ወታደር በልዩ እጀባ ሕክምና እየተሰጠው አርፍዷል ብለዋል። የብልጽግናው ሰራዊት በከተማው ሆስፒታል ዙሪያ ከባድ መሳሪያ ጠምዶ የዘፈቀደ ተኩስ የሚተኩሰውም ከቆሰሉት የሠራዊት አባላት መካከል አመራር ሳይኖርበት እንዳልቀረ የሆስፒታል ምንጮቻችን አክለው ገልጸዋል። የአፋፓ ዘጠነኛ ሳሙኤል አወቀ ክፍለ ጦር መርጦ ለማርያም ከተማን በሦስት አቅጣጫ ከቦ ባደረገው ተጋድሎ የባዴን ባለስልጣናትና የብልጽግናውን ሰራዊት አዛዦችም ከባድ ውጥረት ውስጥ መግባታቸውን የደረሰን መረጃ ያመላክታል። የክፍለ ጦሩ ቃል አቀባይ ክፍል በጉዳዩ ዙሪያ በሰጠው ማብራሪያ በከተማዋ ዙሪያ በሚገኙ ማለትም ጉናጉና፣ ዱማ፣ ሸረፊት እንዲሁም ከግንድ ወይን ተጭኖ የመጣውን የአገዛዙ ኃይል ደብረ ያዕቆብ ላይ ብርቱ ምት እያሳረፈበት እንደሚገኝ አስታውቋል። የብልጽግናው ሰራዊት ከግንድ ወይን ተነስቶ ወደ መርጦ ለማርያም የተጫነ ቢሆንም ጎንቻ የሚገኙ የአፋብሃ ሠራዊት ወደ ግንደወይን ከተማ በማቅናት ከተማዋን ከበባ ውስጥ በማስገባት ከፍተኛ ኪሳራ ማድረስ መቻሉን የገለጸው የክፍለ ጦሩ ቃል አቀባይ ክፍል አክሎም በሌላ አቅጣጫ አፋብሃ አፄ ቴዎድሮስ እዝና ሶማ ብርጌድ ወደ ወገን ሲያቀና በነበረ የጠላት ኃይል ላይ ደፈጣ በመጣል ከፍተኛ ጉዳት አድርሷል ሲል ገልጸዋል። የህሊና እስረኞች በቤተሰብ እንዳይጠየቁ ተከለከሉ። የብልጽግና አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ በሽብር ወንጀል የከሰሳቸውን የአማራ ምሁራንና ፖለቲከኞችን በጠበቆች እንዳይጠየቁና በቤተሰብም እንዳይጎበኙ መከልከሉ ታወቀም። በጉዳዩ ላይ ተጨማሪ ዘግባለን። በተባበሩት መንግስታት የሰብአዊ መብቶች ኮሚሽን ስር ከተደነገጉ ሰብአዊ መብቶች መካከል የእስረኞች መብቶች ይገኝበታል። በዚህ ድንጋጌ መሰረትም የትኛውም ስረኛ ሊያገኛቸው የሚገቡ መብቶች የተደነገጉ ሲሆን ኢትዮጵያም የስምምነቱ ፈራሚ ናት። የብልጽግናው አገዛዝ እስከ ሞት ድረስ እታመነለታለው የሚለው የህወሓት ህገ መንግስትም ቢሆን ኢትዮጵያ የፈረመቻቸው ዓለም አቀፍ ድንጋጌዎች የህገ መንግስቱ አካል ናቸው ሲል ይገልጻል። ሆኖም የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ የፋኑ ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞችን ከጠበቆቻቸውና ከቤተሰቦቻቸው ጋር እንዳይገናኙ መከልከሉን መሰረት ሚዲያ ጠበቃ ሰለሞንን ገዛኝን ዋቢ አድርጎ ዘግቧል። ከአማራ ምሁራን የህሊና እስረኞች መካከል የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር የነበሩ ዶክተር ካሳት ሻገር በዲስክ መንሸራተት ህመም እየተሰቃዩ ቢሆንም ማረሚያ ቤቱ ግን ህክምና እንዳያገኙ እንደከለከላቸው ታውቋል። መርጌታ በላይ አዳሙ ደግሞ በእስር ቤቱ ፖሊ ፖሊሲዎች ድብደባ እንደተፈጸመባቸውና ህይወታቸውም አደጋ ላይ መውደቁን ሚዲያው ጨምሮ ገልጿል። ጠበቃ ሰለሞን ገዛኝ የአማራ ምሁራን፣ ፖለቲከኞች፣ የህሊና እስረኞች ሁኔታ በተመለከተ በሰጡት ምላሽ እስረኞችን አግኝተ የህግ አገልግሎት መስጠት አትችልም በሚል የተከለከልኩት እኔ ነኝ። ከእስረኞቹ ጋር እንዳለገናኝ የተከለከልኩበትን ምክንያት ስጠይቃቸው ደግሞ ካሳለፍነው ዓመት ሐምሌ ወር ጀምሮ እስከ ጥቅምት ወር 2018 ዓ.ም ድረስ በሽብር የተከሰሱ እስረኞችን ለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ብለዋል። ጠበቃ ሰለሞን በጉዳዩ ዙሪያ ሲቀጥሉም እንኳን እኛ ጠበቆቻቸው፣ ቤተሰቦቻቸውም ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ነው። በሽብር ወንጀል የተከሰሱ እስረኞች ከሌላው በተለየ ሁኔታ ሕክምና ሳይቀር እየተከለከሉ ነው። በጠና ታመው አልጋ ላይ የዋሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ከተከለከሉት እስረኞች ውስጥ አንዱ ናቸው ሲሉም ተናግረዋል። ዶክተር ካሳ ተሻገር የታመሙት በጀርባ ዲስክ መንሸራተት ምክንያት ሲሆን መንቀሳቀስ እንዳልቻሉ ጠበቃ ሰለሞን ተናግረው በእስረኞቹ ላይ እየተፈጸመ ያለው ጫና አስመልክቶ አቤቱታ ለማቅረብ የቂሊንጦ ማረሚያ ቤት የጥበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር ድሪባ ሰበታን ቢጠይቁም ተቋሙን የማይወክልና ራሳቸውን የስርዓት ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውኛል ሲሉ በእስረኞቹ ላይ የሚፈጸመውን ግፍ ስርዓታዊ የተዋረድ መመሪያ ሳይሆን እንዳልቀረ መላክቷል። ከዶክተር ካሳ በተጨማሪም በዚሁ በቂሊንጦ ማረሚያ ቤት ውስጥ የሚገኙት መርጌታ በላይ አዳሙ የተባሉ ደንበኛቸው በጥበቃ ፖሊሶች መደብደባቸውና በአሁኑ ወቅትም ሕይወታቸው አስጊ ሁኔታ ላይ ይገኛል ሲሉ ገልጸዋል። መርጌታ በላይ በአማራ ክልል እየተካሄደ ያለውን ጦርነት የትጥቅ ትግል ትደግፋላችሁ በሚል ከታሰሩ ሦስት መቶ ተጠርጣሪዎች መካከል አንዱ ናቸው ሲል መሠረት ሚዲያ ዘግቧል። የብልጽግና አቅም መውደቁ ተጋለጠም በአገር ውስጥ ሰላምን ማስፈን ያልቻለው የብልጽግና አገዛዝ የንጹዋንን የዕለት ተዕለት ጉዞ መምራት ባለመቻሉ ተጓዦችን በእጀባ እንዲጓዙ እስከ ማድረግ መድረሱ ታወቀም ከአማራ ክልል ወደ አዲስ አበባ ለሚጓዙ መንገደኞች የሰራዊት እጀባ በማድረግ እያጓጓዘ ሲሆን ይህም የስርዓቱን አቅም ከጊዜ ወደ ጊዜ እየተሸረሸረ መሄዱን አመላካች ነው ተብሏል በአማራ ክልልና አዲስ አበባ መካከል በትራንስፖርትና የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችና ግድ ያዎችን ለመከላከል የብልጽግናው ሰራዊትና ሌሎች የጸጥታ ኃይሎች እጀባ መጀመራቸውን ዋዜማ ዘግቧል። እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ከቀኑ ስድስት ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጎሐጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋዱ አራት ሰዓት ላይ ፍቼ የከተማ መሰባሰብ እንደሚጠበቅባቸውና የብልጽግናው ሰራዊትን በየከተማው እየተቀባበሉ እጀባውን እንደሚያካሂዱ ታውቋል። እጀባው ከተጀመረ ወዲህ ከአዲስ አበባ በቅርብ ርቀት የሚፈጸመው የኦነግ ሸኔ እገታ እና በተሽከርካ ሪዎች ላይ የሚፈጸሙት ጥቃቶች መቆማቸውን ሚዲያው ከምንጮች አረጋግጫለሁ ብለዋል። ይህ በእንዲህ እንዳለ ዓለም አቀፉ የቀይ መስቀል ኮሚቴ በሰሜን ወሎ ዞን የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ በብልጽግናው ሰራዊት ላይ ያደረሰውን ወታደራዊ ኪሳራ ተከትሎ ተጎጂዎችን ማሳከሙን አስታውቋል። በፋኖ ብርቱምት ከቆሰሉት በርካታ የብልጽግናው ሰራዊት አባላት መካከል ማህበሩ በልዩ ሁኔታ የመረጠውን አስራ ስድስት ቁስለኛ ወታደሮች መስከረም ሀያ ስድስት ለሕክምና ወልዲያ ማድረሱን በትናንት ምሽት ሪፖርቱ አስታውቋል። በውጊያው ከባድ ጉዳት ለደረሰባቸው ሁለት መቶ አምሳ ሰዎች የቀዶ የሕክምናን ጨምሮ የህክምና እርዳታ መስጠት የሚችሉ ድጋፎችን በአካባቢው ለሚገኙ ስድስት የጤና ተቋማት መስጠቱንም ቡድኑ ጨምሮ ገልጸዋል። ሁሉም ወገኖች የሲቪሎችን ምርኮኞችንና ቆስለኞችን መብቶች እንዲያከብሩ የጠየቀው ቡድኑ እስረኞችን ለማስለቀቅ ገለልተኛ ሚና ለመጫወት ዝግጅቱን ለሁለቱም ወገኖች ማሳወቁንም በሪፖርቱ አስፍሯል። በብልጽግናው ሰራዊት ላይ ከባድ ሰዋዊና ቁሳዊ ኪሳራ ያደረሰው የአማራ ፋኖ ብሔራዊ ኃይል አጼ ምኒሊክ ዕዝ የዓለም አቀፍ ቀይ መስቀል ማህበር በቦታው ተገኝቶ ምልከታ ያደርግና በፋኖ እጅ ለሚገኙት የብልጽግና ሰራዊት አባላት ህክምናን ጨምሮ ምግብና አልባሳት እንዲያቀርብ ጥሪ ማድረጉ ይታወሳል። የዓለም አቀፉ ቀይ መስቀል ማህበር የአማራ ህዝብ ከተከፈተበት የዘር ማጥፋት ጦርነት ጀምሮ በውጊያዎች መካከል ተገኝቶ ድጋፍ ሲያደርግና ሪፖርት ሲያቀርብ የመጀመሪያው ነው። ከዚህ በፊት ተደጋጋሚ ጥያቄ ሲቀርብለት በቸልታ ማለፉ የሚታወስ ሲሆን፣ በዚህ ሰዓት ይህን ማድረጉ ግን በርካቶች ጥያቄ እንዲያነሱ ጋብዟል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ፣ ተመልካቾቻችን የጥቅምት አንድ ቀን 2018 ዓ.ም ተመረት የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና አወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።